ትሰሚኛለሽ? ለመጨረሻ ጊዜ ነው የምነግርሽ። በአጭር ደቂቃ ውስጥ ለወንድምሽ ደውለሽ ጊንጎን እንዲለቀው ካላደረግሽ የመጨረሻሽ ነው። አላደርገው። ቤዛ፣ እርግጠኛ ነሽ? አዎ። እስካሁን ምንም ነገር ለመናገር ፈቃደኛ አለች። ስለዚህ እገላታለሁ። ምን አውቅ ምትል እገላታለሁ። አሁን እሱን ተወና፣ ባርች ጋር ሌላ አዲስ ነገር እንዳለ አጣራለን። እርግጠኛ ነሽ? ብቻሽን ትቻታለሽ? አዎ። ዳይ ምን ዳታስብ ወይ ምንድን ነው እሱ? ምን ልታደርጊ ነው? ጋዝ አነድሻለሁ ትሰምኛለሽ ኪንጎን እንዲፈታ ታደርጊዋለሽ አለበለዚያ ወንድምሽ ጋር ደውለሽ እዚህ ድረስ ይዞት እንዲመጣ ተደርገለሽ አለበለዚያ ግን ቤዛ አትለማኝ አነድሽ አለው ሸልብኝ አዎ ያመኛል ትሰምኛለሽ ባኪንጎ ከመት ወዱትን ሰው ላለማጣት ሲባል ራስን አሳልፎ እስከ መስጠት ደረጃ ድረስ እንደሚደረስ በቅምጥል ዛሬ ላይ እየተመለከትን እንገኛለን። ቅምጥል ዛሬ ላይ የምትወደውን ኪንጎ ላለማጣት ስትል ራሷን አሳልፋ ወደማትፈልገው ነገር ከተዋለች። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እነሆ አደ ድራማን ይዤላችሁ ቀርብ ያለው ታዲያ እናንተም ላይክ ሰብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሰራተኛዋ አደይ ባለፈው ክፍል ሊዱ ቲኑን ልታጋልጣት ልጣት በነበረበት ላይ ነበር ያቆመው። ዛሬስ ምን ተፈጠረ? ሊዱ በቁጣ እየናረች ወደ ውጭ ታወጣታለች። ታዲያ ወደ ውጭ አውጥታ እታለም ጋር ታስቆማታለች። እታለምም እንዴት፣ ቆይ እንዴት ገባሽ? ቲና ምን ትሰሪያለሽ? ይላሉ በበር ነው የገባሁትኝ በሩን ማን ከፈተልሽ ሲሏትም አሹ ትላለች እየተርበተበተች አሹ እንደሌለት አለም ያውቃሉና እንዴት አሹ የለም እኮ ትላለች አሁንም ቢሆን እየተርበተበተች እኔ ነኝ ከፍቼ የገባሁት በጣም ይቅርታ ትላለች ሊዱም ነገሯን ስለምታውቅ ማሚ በቃ ጸጉሬ ልሰራ ልወጣ ነው ብላ ከቤት ትወጣለች ቲናም ተከተላት ስትወጣ ማዘር እንዲህም ይላሉ እንደው እነዚህ ልጆች ግራ ተጋብተው ግራ አጋቡን ጥሩ ጓደኛ ያገኘች መስሏት ሊዱ ግራ ገብቷታል እያለች ከራሷ ጋር ብቻዋን ስታወራት አለም የልጆቹ ሁኔታ ግራም አጋብቷታል። በሌላ በኩል ደመቀና ቀምጥል ኪንጉን ፍለጋ አሁንም እየተሯሯጡ ይገኛሉ። ታዲያ ባቡሬ ማብሯቸው ተጨምሮ ፍለጋ ላይ ነው። ድንገት ግን ስልካቸው ይጮኋል። ስልካቸው ሲጮህም ያነ የቤዛ ወንድም ነበር የደወለው ይኸውልህ። አሁን ሁሉንም ነገር ትነግራቸዋለ የምትነግራቸውም ብሩን ካላስገቡ ኩላሊትህን ላውጣው እንደሆነ እየተጨነቅ ትናገራለ ይለዋል። ታዲያ ለደመቀ ልደውልለት ቁጥሩን ስጠኝ ሲለውም እምቢ ብሎት ነበረ። እንደውም በቃ የደመቀ ስልክ ምንም አያረግልኝም የዛችን የእዛችን የሴቷን ጓደኛን ስልክ ስጠኝ ይለዋል። ፒንጎም እምቢ ብሎ አሻፈረኝ ይላል። ታዲያ ከኪሱ ውስጥም ስልኩን አውጥቶ እኔ ካንተ ጋር ምን አከራከረኝ፣ ደውዬ እኔ ራሴ አልነግራትም እንዴ? አሁን ምንም ሳታቅማማ ትናገራለህ ይለዋል። እሱም እየተርበተበተ ወደ ቅምጥል ጋር ስልክ ሲደወል ዝም ብሎ ያዳምጥ ነበር። ነገር ግን ድንገት ድምጿን ሲሰማ አልቻለም። ቅምጥል፣ እንዴት ነሽ? እራስሽን ጠብቂ ይላታል። ያልተባልከውን አዘባርቅ እያለ በእርግጫ ሲመታውም የውልሽ ቅምጥል አይዞህ፣ ቤቱንም ሽጠን ልናወጣህ ነው ስትለው ቅምጥል ቤቱንም ምንም እንዳትሸጡት። እኔ ያለውትን ከነቤዛ ቤት ነው ድረሱልኝ፣ ይላል። ይህሄ ነበር ስልኩ ጆሮ ላይ እየተዘጋው። ታዲያ ስልኩ ሲዘጋባት ቅምጥል እየተርበተበተች ለኪንጎ ውልህ አሁን ያለው ከነ ቤዛ ቤት እንደሆነ ነግሮኛል ብለው በፍጥነት እንድንደርስለት ነግሮኛል ትለዋለች። እየተሯሯጡና እየተጣደፉም ወደ ነ ቤዛ ቤት ያመራሉ። ከቤት ግን ሲደርሱ ኪንጎ እዛ ስፍራ ላይ አልነበረም። ታዲያ ወዲያና ወዲግራ ተጋብተው እየተጣደፉ በነበሩበት ቅጽበት ቤዛ ድንገት በሩን ከፍታ ትገባለች። ስታያቸውም ክው ትላለች። ያ አስራው የነበረውና አግተው የነበረው ኪንጎም እዛ ቦታ ላይ አልነበረም። ቆይ እንዴት እናንተ ቤት ቀድማችሁ ይንገባችሁ? ምንድን ነው ምን እያረጋችሁ ነው? ስትልም ደመቀ ነይ ወደዚህ ተጠጊ ብሎም ይይዟታል። ይዘውም ቢያስጨንቋት፣ እሷ ግን ምንም ማውቀው ነገር የለም ብላ ዓይኔ ግንባር ይሆናል አለቻቸው። እነሱ ግን አሁን ማትና ገሪ ከሆነው ብለው አሰሯትኝ። ታዲያ ባቡሬም እንዲህ ነበር ያላቸው፣ በሉ እናንተ እዚህ እሷን ጠብቁ፣ እኔ ሄጃለሁ ብሎ ጥሏቸው ይወጣል። በሌላ በኩል ፍየል ከመድረሷ ቀለጣ ለመበጠሷ እንዲሉ ሊዱ ገና ከመምጣቷ ባቡሬን አፈቀርኩ ብላ ከነ ለሊ ቤት መመላለሷን ጀምረዋለች። ዛሬ ምን ለሊ ቤት ትሄዳለች። ታዲያ ስትሄድ የባቡሬን እናት ታገኛቸዋለች። ማዞሯ ብላ በፈገግታ ሰላም ብላቸው ሌዱንም እንዴት ነሽ ትላታለች። ቆይ እንዴት መጣሽ? እዚህ ቤት መመላለስ አብዝተሻል ትላለች። ለሊ አይ እኔማ ባቡሬ አለ ብዬ ነበረ ትላታለች። ቆይ ግን ባቡሬን በጣም ፍለጋ ላይ ነሽ እንዴ? ለማንኛውም የለም ስትላት ከቤትም ተነስታ ትወጣለች። ታዲያ የባቡሬ እናት በፈገግታ የልጅቷ ሁኔታ አስገርሟቸው ቆይ ግን ይቺ ልጅ ከየት ነው የመጣችው ልጄ ይቺ ልጅ ምንድን ነች ብለው ይጠይቃሉ። ለሊ እጅግ በጣም ተበሳጭታለች። ዛሬ ላይ ባቡሬን ሳታፈቅረውና ሳትወደው አልቀረችም። ሌላ ሰው እንዲጋራት ፍላጎት የላትምና ታዲያ ሊዱ ስለተጋራቻት ከፍቷታል። ደስተኛም አይደለችም። እንደውም ይባስ ብለው ማዘሯ ስለ ሊዱ የዋህነትና ቀናነት ሲያወሩ ለሊ ተከፋች እንዴ? ማዘሯ እሷ ኮ ቅጤ ላትም እንዴት እንደዚህ ልትቻልሽ፣ በአንድ ጊዜ ግን እንዴት ይሆናል እንዴ? እያለች ክርክር ታነሳለች። ማዘሯም ፊቷን አይተው ቅናትና ሌላ ነገር እንደተጨመረባት ስላዩ ለልዬ ምነው ነው ከፋሽ? አስከፋዎች እንዴ ልጅ ቅርበኝ፣ እኔ ኮ ዋነቷን አይቼ ነው ይላሉ። ለሊም አይ በቃ ችግር የለውም ይሁን፣ ግን አንች ስለማታቂያት ነው ትላለች። ማዘሯም ወዲያውኑ ተነስተው በቃ እስኪ ቅምጥልጋ ሊሄድ ብለው ከቤት ይወጣሉ። ታዲያ ይህኔ ነበር ለሊ እጅግ የተከፋችው ማዘሯም ተነስተው ሲሄዱ እንደገናም ደግሞ ባቡሩን የሚፈልግ ሌላ ሰው ሲመጣ ግራ ተጋብታለች። ብቻዋን ቁዝም ብላም ቁጭ ብላለች። ሌላ በኩል መዳረሻ የሌለው የአዴና የዴቭ ፍቅር እንደ ወንዝ ውሃ እየወረደ ዛሬም ቢሆን ፍቅራቸው ገና መቋጫ አላገኘም። ታዲያ ይፋ አድርገውም ለመጋባት ቢያስቡም ዛሬ መዘው ላይ ናቸው። ታዲያ መንገድ ላይ እየተሄዱ በነበሩበት ቅጽበት ነበረ። በቃ ሊዱ፣ ከኔ ምን እንደምትፈልግ አላውቅም፣ ነገር ግን ዴቭ፣ በቃ ወደ ቤት ልመለስ ነው ትለዋለች። እሺ በቃ ኔ ቆንጆ እያለ እንደተለመደው ግንባሯን ስሙ ይሸኛታል። ወደ ቤትም ስትመለስ ለሊ ቆዝማ ታገኛታለች። የምትወዳት ጓደኛ ቆዝማ ስታያት አደይ፣ ምን ሆነሽ ነው ትላታለች ስለሆነው ነገር ትነግራታለች። ቆይ ግን ይች ሊዱ ምን አስባ ነው? ይኸውልሽ ዛሬም መታ ባቡሬን ነው የምፈልግ ስትል ነበረ ትላታለች። አዴም ፈገግ ብላ ታዲያ ምን ችግር አለው ብትፈልገው፣ ችግር የለውም ደግሞ ሊዱ እኮ ጣጥ የላትም ታውቂያታለሽ፣ ትላታለች። እኮ ለምን እንደዚህ በየደቂቃው መፈለግ አስፈለገ ብዬ ነዋ ትላለች ለሊ። አይ እኔ እምልሽ ግን ባቡሬን አፍቅረሽዋል እንዴ ብላ ትጠይቃታለች፣ የጓደኝነቷን ፈገግ እያለች ሌሊዬን ጊዜ ተበሳጨች ታዲያ ትንሽ ረጋ ብላም እንዲህ ነበር ያለቻት አዎ ታዲያ ቤተሰብ አይደለን ባልወደው ይገርማል ትላታለች አዴ ግን ተረድታታለች እንደምትፈልገውና እንደምትወደው ዛሬ ላይ ፊቷ ላይ ይነበባል አይንሽ እኮ ይናገራል ጓደኛዬ ትላታለች ስትስቅባትን በስጨት ብላ አዴ ከኔ ጋር እንዳንጣላ ትላታለች ታዲያ አዴም ነገሩ ስለገባት በፍቅር ለማሸነፍ ብላ ፈገግ ትልላታለች ሌሊ ግን ዛሬ ላይ የእሷ የምትወደውን የምታፈቅረውን የሚጋራ ሰው ከፊት ለፊቷ ስለመጣባት ትከፋ ማታርጋ ችለዋለች። ታዲያ ባቡሬም ከነቅ ምጥል ተመልሶ ወደ ለሊ ጋ ነበር ያመራው። ታዲያ መንገድ ላይ ሲመጣ ሊዱን ያገኛታል። ሊዱም እንደተለመደው እየተሞላቀቀች አው እግሬን አመመኝ ስትል ጣጣ የሌለው ባቡሬ ቆንበስ ብሎ እንኳን እግሯን ሳያየላት ምን ነው ችግር አለ ይላታል። በነገራችን ላይ ችግር የለም ግን አንድ ነገር ለነገር ነበር የመጣሁት ከቤት ጅ ማጣሁ ጥሩ ነዋ ታዲያ ይላታል። ጣጣ የሌለው ባቡሬ እሺ ምን ነበር ልትነግሪኝ የፈለግሽው ይላታል። ለነግሬ የፈለግኩትማ ኪንጎ ከነቤዛ ቤት እንዳለ ነው ልነግር የፈለግኩት ቲና ታውቃለች፣ ይላት ትለዋለች ይህንን ሲሰማ አውቃለሁ፣ ቀድሜ ኮ አውቃለሁ ይላታል። ጣጣ እንደሌለው ስትመለልከት፣ ውስጧ እየተበሳጨባትም ቢሆን ጥሏት ሄደ። ሂዶም ግን ለሊ ነበር ያገኘው። ትንሽ ኮራ ቀብረር ብሎ ቁጭ አለ ለሊ ቆይ ግን ያበዛኸዋል መሰለህም አለችው፣ በናፈቀው ልቧ አይኖቿ እየተመለከቱ እየተንከራተቱ ታዲያ እሱም አይኖቿ ሲንከራተቱ እያየ አውጥታ እስክትናገር እየጠበቀ ምኑን በጣም ጠፋ አይደል በጣም ይቅርታለን፣ ይላታል። እሷም አውጠፋ ጠፋ፣ አበዛው፣ አይ ኪንጎ ምን እኮ ፍለጋ ሄደን ነው ሲላት፣ ከተኛችበት ብንን አለች። ና ለካ ኪንጎ ጠፍቷል። እሺ በቃ ትለዋለች፣ አይኖቿ ግን እባክህ ናፍቀኛል፣ እቅፉ አድርገኝና እባክህ ናፍቆቴን ልወጣ የሚሉ ይመስላሉ። ባቡሬ ግን ከእሷ ገፍቶ ይምጣ ብሎ ቢሆንም እምቅ አድርጎ ችሎታል። ታዲያ አደ ያለይ በቃ መሄዴ ነው ብሎ ተነስቶ ግንባሯን ሳሚ ያደርጋታል። ይህን የነበር ልቧ በሀሴት የዘለለው የምትወደውና የምታፈቅረው ነገር ግን መውደዷ ልትነግረው የፈራችው ባቡሬ ግንባሯን ሳምስ ያደርጋት ግንባሮቿን እየደባበሰች በአይኖቿ ትሸኘዋለች። በሌላ በኩል ቤዛ አልናገርም ስላለቻቸው እያስፈራራትም ቢሆን በፍጹም አልናገርም ብላቸዋለች። እሳት ለብሳ እሳት ጎርሳ ቅምጥል ከቤት ትወጣለች። ቆይ መጠው ብላ ደመቀን አስቀምጣ ደመቀን ፈጣሪ ነው ታውቂዋለሽ እያለ ስለ ፈጣሪ ስትማጸነው በዱላ ሊመታትና እውነታውን ካላወጣች እንደሚገላት እየነገራትም ነበረ። ነገር ግን ቅምጥ ሊዋዝ አይደለችምና ሱቅ ሂዳ ጋዝገዝታ ወደ ቤት ትመለሳለች። ከቤት ተመልሳም ይኸውልሽ አሁን ደውለሽ እውነታውን ካልተናገረሽ እዚሁ እኔ እጨርስሻለሁ ትላታለች። ታዲያ ጋዙንም ከሰውነቷ ላይ ስታርከፈክፍባት አይኗ እየፈጠጠ ሞቷ እየተደገሰላት እንደሆነ ታያለች። ይህኔ ታዲያ ክብሪት ትለኩሳለች። ክብሪትኑ ለኩሳ ወደ ስታስጠገው ትርበተበተች። ምን ልታረጊኝ ነው ትላታለች። ላቃጥለች ነው ትላታለች። እውን ልታቃጥላት ይሆን ወይንስ ቀጣይ ክፍሉን የምንመለከት ይሆናል?